ይህንን ቪዲዮ ለምትመለከቱ ሁሉ ሰላማችሁ ይብዛ ብዬ መጀመር እፈልጋለሁ። እንግዲህ ሁላችሁም ሰሞኑን ልብ ብላችሁ እንደተከታተላችሁት የተለያዩ የሶሻል ሚዲያ ፕላትፎርሞች ላይ የፋኖዎች ድምፆች ናቸው እየተባሉ በተለይ ባለፉት ጥቂት ቀናት ባለፉት አምስት ስድስት ቀናት የተለያዩ አይነት ድምፆች፣ የተለያየ አይነት ይዘት ያላቸው ድምፆች እየተለቀቁ ነው እና እነዚህ ድምፆች ምን ስለታሰበ ነው ቤ ሰዓት የተለቀቁት የሚለውን እንደ ሁላችንም ቆም ብለን አስበን የማን ስራ ነው፣ ምንስ ለማግኘት ነው፣ ምን ትርፍ ለማግኘት ነው ይሄ ነገር እየተሰራ ያለውን የሚለውን ለማገናዘብ አገናዝቦ ተገቢውን የሆነ የራስን መረዳት መያዝ ያስፈልጋል፣ ከሚል ነው ይህንን ቪዲዮ መስራት የፈለኩበት ዋና ምክንያት። እንግዲህ እንደምታውቁት ኢትዮጵያ ውስጥ በቴሌንም ሆነ ሌሎቹን የመገናኛ ተቋማት ወይም ደግሞ የስለላ ተቋማት ወይም ቴክኖሎጂውን ሁሉንም በብቸኝነት ተቆጣጥሮ የያዘው አካል ያው አገዛዙ ነው እና እንዲህ አይነት ድምፆች ምንጫቸው ቢያንስ ምንጫቸው አያጣላን ምንጫቸው በቴክኖሎጂም ተቀነባበረ ትክክለኛም ሆነ ተቆርጦም ተቀጠለ ምንጫቸው አገዛዙ ነው። አገዛዙ ደግሞ የሚያወጣቸው ድምፆች እንዲህ እያቀናበረም እየቀረጸም እያረገም የሚለቃቸው ድምፆች የራሱን ጥቅም ከማስከበር ባለፈ እና የአማራ ፋኖን ትግል ከማኮራሸት ባለፈ ሌላ ምንም አይነት ምንም አይነት ፍላጎትም ፐርፐዝም የላቸውም እና ይሄንን በሚያደርጉበት ጊዜ እነሱ እኛስ እንዴት ነው ልንቀበል የሚያስፈልገው የሚለውን ማየት ያስፈልጋል። እንግዲህ ድምፆቹን በሁለት ከፍለ ልናያቸው እንችላለን። የመጀመሪያው ከሀገር ውስጥ ባሉ ኃይሎች መካከል የተደረጉ እንደገና ደግሞ ከውጭን በሚመለከት የውጭ ጉዳዮችን በሚመለከት ደግሞ የተደረጉ ውይይቶች አሉ። የውጭ ጉዳዮችን በሚመለከት አርበኛ ፋኖ እስክንድር ነጋ አንድ ከሌላ በአማራ ፋኖ ህዝባዊ ድርጅት ውስጥ ካለ ሌላ አመራር ጋር በኤርትራ ውስጥ ቢሮ ስለመክፈት፣ ሎጂስቲክስ ድጋፍ ስለማግኘት፣ ስለተለያዩ ነገሮች ሲወያዩ የሚያሳይ ድምፅ ነው የተቀረጸው የተለቀቀው። ያ የተለቀቀ ድምፅ እንግዲህ ያሸበራቸው ብዙ ኃይሎች አሉ። ያ ድምፅ ሊያሸብር ከሚችለው ለምሳሌ አገዛዙን ወይም ደግሞ የአማራ ፋኖ ትግል በዚህ ልክ አድጎ ከውጭ ኃይል ጋር መገናኘቱ እንደ ስጋት የሚመለከቱ ኢትዮጵያ ውስጥ ያሉ የአማራን ትግል በበጎ የማይመለከቱ እና በጠላትነት የሳሉ ኃይሎች እንዲህ አይነት ድምፆችን መስማት ሊያሸብራቸው ይችላል ሊያሸብራቸው ይችላል። ነገር ግን ይሄ ሆኖ ያለ አገዛዙ ይህን ለምን መልቀቅ ፈለገ፣ ይህን ድምፅ ለምን መልቀቅ ፈለገ ከተባለ አላማው አንድና አንድ ነው። እሱም የአመራ ፋኑ ትግል የራስ በቅ ያልሆነ የሌሎችን ድጋፍ የሚፈልግ የራሱ የሆነ ጥያቄ የሌለው የሌሎችን ጥቅም ለማስከበር የውጭ ኃይሎችን ጥቅም ለማስከበር የሚንቀሳቀስ ኃይል ነው ፋኖ ለማስባል እና በሌሎች ኢትዮጵያውያን ዘንድ የፋኖን ትግል በጥርጣሬ ውስጥ እንዲመለከቱት ታስቦ የተዘጋጀ ለመሆኑ ምንም አይነት ጥርጣሬ የለውም። ምክንያቱም ከዛ ድምፅ ጋር ተያይዞ ያሉት የብልጽግና ዋና ዋና ካድሬዎች ፋኖቹን እየወነጀሏቸው ያሉት ምንድን ነው? ይሄው ፋኖ እኮ ከሌላ ለውጭ ኃይሎች ለኤርትራውያን ተላላኪ የሆነ እንጂ የራሱ የሆነ አጀንዳ ያለው ኃይል አይደለም በሚል እየከሰሱ ነው ያሉት። እና ይህንን በዚህ መልኩ መመልከት ያስፈልጋል። የፋኖ ትግል በዚህ ልክ ደርጅቶ በዚህ ልክ ድርጅት ፈጥሮ ከሌሎች ኃይሎች ጋር መነጋገር መጀመሩ ለአማራው ተስፋ ሲሆን፣ ለሌሎች ደግሞ ስጋት እንደሆነ ግልጽ ነውና ይሄንን ስጋት መንግስት፣ ሌላውም ኢትዮጵያዊ ይጋራልኝ በማለት የአማራን ትግል የባንዳዎች ትግል ለማስመሰል የሄደበት ርቀት አድርገን ልንወስደው እንችላለን። ይሳካል አይሳካ የሚለው ይሄ መንግስት ሞክሯቸው ፌል ካደረጉት እስከዛሬ እንደ አንድ በጣም ሌላ ተራ ፕሮጀክት አድርጋችሁ ልትወስዱ ትችላላችሁ እንጂ ይሄ በትግሉ ላይ የሚያመጣው ተጽዕኖ ያን ያህል ነው ብዬ አላስብም። ከዚህ በመቀጠል በፋኖች መካከል ደግሞ እርስ በርስ የሚደረጉ የተለያዩ አይነት ውይይቶች ወጥተዋል። በተለይ በተለይ የዛሬ ሳምንት ልክ የዛሬ ሳምንት ኤፕሪል 9 በፈረንጅ አቆጣጠር ኤፕሪል 9 2025 ዓመተ ምህረት ላይ የአብይ አህመድ ያገዛዙ የብሔራዊ ደህንነት ምክር ቤት የሚባል አዲስ አበባ ላይ ስብሰባ ነበራቸው። ከዛ ስብሰባ ማግስት ጀምሮ ነው እነዚህ ድምፆች እየተቀረጹ መለቀቅ የተጀመረው ከዛ ስብሰባ ማግስት ጀምሮ ነው። ወንድማችን አርበኛ ሜጀር ጀነራል ከፍ ያለው ደሴ እንዲገደል የተደረገውና ያንን ተከትሎ ትርምስ እንዲፈጠር የተለያዩ ድምፆች እንዲለቀቁ የተደረገው ማለት በተጠና መልኩ እዛ በተለይ ጎንደር አካባቢ የተለቀቁ በፋኖች መካከል የተደረጉ ውይይቶች፣ አንዱ ከአንዱ ጋር ሲያወራ እና ጠላት አንዱ በአንዱ ላይ እንዲነሳሳ ሊያደርጉ የሚችሉ እንዲነሳሳና ፋኖች እርስ በርስ እንዲጠላለቁ የሚያበረታቱ መልክቶች ሊያነሳሱ የሚችሉ መልክቶች ናቸው የተለቀቁት። እና ይህንንም ልብ ብለን ስንመለከተው ጠላት አገዛዙ ይህንን ለምን ፈለገ ካልን፣ ይህም ግልጽ ነው። ግልጽ ነው። እነዚህ ድምጾች በዛ መልኩ ተቀናብረው እንዲቀርቡ የተደረገው አንዱ ፋኖ በአንዱ ፋኖ ላይ ተነስቶ ፋኖ መከላከያ የሚባለው ወራሪው ኃይል ላይ እና የአብይ አህመድ ወንበር አስጠባቂ የሆነው የብልጽግና ሰራዊት ወይም ደግሞ አድማ በታኝ ሚሊሻ የሚባል ለሆዱ ያደረ ለብአዴን የገበረ ስብስብ ላይ እንዳይተኩስ እና እርስ በርሱ እንዲጨራረስ በመጨረሻም የአማራ ትግል መና እንዲቀር ታስቦ የተለቀቀ ቪዲዮ የተቀባበረ ቪዲዮ መሆኑን ሁሉ ሰው ልብ ብሎ ሊመለከት ያስፈልጋል። አንድ ነገር ሲመጣ መምጣቱን ብቻ አይደለም ማየት ያለብን። ቪዲዮ ኦዲዮ፣ ወይ ቪዲዮ መውጣቱን ብቻ አይደለም ማየት ያለብን። አላማው ምንድን ነው? ለምን በዚህ ሰዓት ይሄን መስራት አስፈልጋቸው? ምን ትርፍ ለማግኘት ነው? ለኛ ምን ይጠቅመናል? የሚለውን አይተን አውጥተን አውርደን ማናደር ከሆነ ቀጥ ብለን የጠላት ወጥመድ ውስጥ ልንገባ ስለምንችል በዚህ ዙሪያ በጣም በጣም በጣም ጥንቃቄ ማድረግ ያስፈልጋል። ሌላኛው ተለቀቀ የተባለው ድምጽ የአማራ ፋን ህዝባዊ ድርጅት ተወካይ የሆኑ አንድ ግለሰብ ከብልጽግና አማራ ብልጽግና ተወካይ ከሆነ አብዱ ሁሴን ከሚባል አመራር ጋር ሲያወሩ ስለ ድርድር ሲያወሩ የተባለው ነገር ነው። ይሄኛው በጣም አስገራሚ ነገር ነው። እንግዲህ በጣም አስገራሚው ነገር ነው። ጠዋት ላይ ጠዋት ላይ ምን ተባልን? የአማራ ፋኖ ህዝባዊ ድርጅት አመራሮች ከኤርትራ ጋር እየሰሩ ነው የሚል ድምፅ ተለቀቀ። ከሰዓት በኋላ ደግሞ የአማራ ፋኖ ህዝባዊ ድርጅት አመራሮች ከብልጽግና ጋር እየተደራደሩ ነው የሚል ነገር ተለቀቀ። ይሄ ሁለቱ አንድ እኩል እውነት ሊሆን አይችልም። ከሁለቱ አንዱ ነው እውነት ሊሆን የሚችለው፣ ከሆነ ማለት ነው። አንድ አካል አሁን በዚህ ሰዓት ከብልጽግናም ጋር ከኤርትራም ጋር አብሮ ሊሰራ አይችልም። ምክንያቱም ብልጽግናና ኤርትራ አሁን የየራሳቸው የሆነ ጎራ ይዘው የተጣሉና በጦርነት የሚፈላለጉ ኃይሎች ናቸው እንጂ የሚረዳዱ ኃይሎች አይደለም። ስለዚህ የሁለቱም አጋር መሆን አይችልም። ከሁለቱም ጋር መመካከር የሚችል ኃይል አይኖርም፣ ሊኖር አይችልም፣ ሊሆን አይችልም። ስለዚህ የትኛው ነው ትክክል? ካላችሁ የትኛውም ትክክል አይደለም። የትኛውም ሁለቱም የተቀነባበረ ነው ሊሆን ወደሚችለው ሊሆን የሚችለው ወደሚለው ነው ሊወስዳችሁ የሚችለው እንጂ ከብልጽግናም ጋር ከኤርትራም ጋር በአንድ ቀን እየሰሩ ነው ማለት ምን ማለት ነው? ይሄ የድርጅቱ አያሰራርንም ነው የሚፈቅድ አይደለም። እንደገናም ደግሞ ኤርትራም ሆነ ብልጽግናም ሆነ ማን ከማን ጋር እንደሚሰራ ሳያውቅ ሳያጣራ እንዲው አብሮ ለመነጋገር ፍላጎት አለው ወይም ለመስራት ፍላጎት አለው የአማራ ፋኖ ሕዝባዊ ድርጅትም ቢሆን እንደዚህ አይነት ነገር ያደርጋል ብሎ ማሰብ በራሱ የትግሉን ሁኔታ በአግባቡ ካለመረዳት የመነጨ ሊሆን ስለሚችል ይሄንንም በጥንቃቄ መመልከት ያስፈልጋል። የመጀመሪያው ነገር ነው። ሌላኛው ነገር እንግዲህ ይደራደራሉ አሉ እንበልሽ፣ ተደራደሩ እንበልሽ፣ እንዲያው ዝም ብለን እንበል አሁን የወጣው አቀናብረው አወጡት የተባለው ድምፅ ከንቱ መሆኑን ማሳያ ማለት ነው። እው ከንቱና ለምንም ለፕሮፓጋንዳቸው እንኳን በዛ ልክ አውጥተው ምን ውጤት ለማግኘት እንደፈለጉ ሳያስቡበት ያወጡትና ህዝቡን ካደናበርን ይበቃል ከሚል አመለካከት የወጣ ነው የሚመስለው። የህዝቡንም ይሄ የማሰብ አቅም የመስደብ አይነት ነገር ነው የሚመስለው ምክንያቱም አንድ የሚደራደር ኃይል ካለ ይህ ኃይል ለብልጽግና ፓርቲ ወይም ደግሞ ለእዛው አሁን ለሚታገላቸው ለብአዴንም ይሁን ለክልሉም ብልጽግና ይሁን ለፌዴራሉ ብልጽግና እውቅና ሰጥቶ ከሱ ጋር አብሮ የአማራን ትግል በንግግር ለመፍታት የተስማማ ኃይል ሆኗል ማለት ነው። ይህን ኃይል የምትከላከለው ፕሮቴክት የምታደርገው አይዞ በርታ የምትለው የምላግዝህ የምትለው እንዲያውም በአማራ ትግል ውስጥ ብቸኛ ሆኖ እንዲወጣ የምታግዘው ኃይል እንጂ አደባባይ አውጥተህ ገበናውን የምታሰጠው ኃይል ሊሆን አይችልም። ምክንያቱም ያ ከአንተ ጥቅም ራሱ በተጻራሪ መቆም ነው። ስለዚህ ብልጽግና ይደራደርልኛል የተደራደረኝ ነው ያለውን ኃይል የድምፅ ቅጅ አውጥቶ አደባባይ ላይ በማስጣት የሚያገኘው ምንም አይነት የፖለቲካ ትርፍ የለም። ይሄንን ሊያደርግ የሚችለው ማጥፋት የሚፈልገውንና ከአማራ ህዝብ ነጥሎ መምታት የሚፈልገውን ኃይል ከሆነ ብቻ ነው። ስለዚህ አፍሃድን በተመለከተ እየተነጋገሩ ነው፣ ይኸው በዚህ መልኩ ድምፅ እያደረግነው ምናምን የሚለው ውሸት ነው ማለት ነው። ምክንያቱም እውነት ቢሆን የእውነት ንግግር የእውነት ውይይት ቢኖር ኑሮ እና አፋሀድ ከመንግስት ጋር ግንኙነት ጀምሮ ቢሆን መንግስት አይዞ በርታ እያለ እየተከላከለ በአማራ ሕዝብ ውስጥ እንዲሁም ገኖ ወጥቶ የመንግስትን የንደራደር ወደ ሰላም ተመለሱ የሚለውን ጥሪ የተቀበለ ሀይል አድርጎ ተንከባክቦ ሚኒስትሩን ጠብቆ ሊያቆየው ነው የሚችለው። ምስጥሩን አውጥቶ በዚህ መልኩ ከህዝብ መለየቱ የበለጠ ከህዝብ ተለይቶ እንዲጠፋለት የሚፈልገው ሀይል መሆኑን ያሳየበት ነው እና ራሱ መንግስት ራሱን በራሱ ያጋለጠበትም ልናደርገው እንችላለን። አሁን ምንድን ነው ማድረግ ያለብን ነው። አሁን ትልቁ ነገር እንዲህ አይነት ድምጾች ሲወጡ ምንድን ነው ማድረግ ያለብን? ገና ብዙ አይነት ድምጾች ይመጣሉ። ገና ከሰማነው በላይ ስንሰማው ጆሮ ጭሩ የሚያደርግ ድምፅ ልንሰማ እንችላለን። ምክንያቱም ወንድሞቻችን እየተዋጉና እየተዋደቁ ያሉት የጠላትን ስልክ እየተጠቀሙ ነው የጠላትን ኔትወርክ እየተጠቀሙ ነው። አሁን ያለው ትግል የኢንተርኔት ትግል ነው። የቲክታክ ትግል ነው። የሶሻል ሚዲያ ዘመን ነው። እንደ የድሮዎቹ እንደታገሉት እንደነ ህወሃት ዘመን እንደነ ሌሎች ነፃ ውጭ ነን ብለው በታገሉበት ዘመን እንደነበረው አይነት የትጥቅ ትግል አይደለም። ስልክ ባልነበረበት ጊዜ ፌስቡክ፣ ሶሻል ሚዲያ፣ ትዊተር፣ ምናምን ቲክታክ ባል ነገር ባልነበረበት ጊዜ እንደታገሉት አይደለም። ዛሬ በዘመናዊ ስልክ ነው ሁሉም ነገር እየተሰራ ያለው። የበፊቶች ታጋዮች መልእክት የሚቀያየሩት ምናልባት በሰው በአህያ በበቅሎ በግመል በምን በመኪና በምን በምን እየሄዱ ሰው ከሰው ጋር እየተገናኘ ነበር መረጃ የሚቀባበሉት። የአሁኑ ግን ቴክኖሎጂ ስላደገ ቴክኖሎጂ ደግሞ የራሱ ይዞት የመጣው ፈተና አለ። ከፈተናዎቹ አንዱ ምንድን ነው? በእንደዚህ አይነት ድምፃቸው እየተቀነባበረም ሆነ እየተቀረፀም ሆነ አንዱ ከአንዱ ጋር እየተቆረጠም እየተሰካካም ሆነ ድምፃቸው በዚህ መልኩ ለጠላት መጠቀሚያ በሚሆን መልኩ እየተቀነባበረ እንዲወጣ መሆኑ ነው። ጥቅም ደግሞ አለው በዛው ልክ። ጥቅሙ ምንድን ነው? አንዱ ሸዋ ያለው ፋኖ ጎንደር ካለው ፋኖ ጋር ኢዚሊ መረጃ በሰዓታት በደቂቃዎች ሊኖት ተቀያየሮ ስራ መስራት እንዲችሉ ያስችላል። ስለዚህ ይሄንን መረዳት ማወቅ አስፈልጋል። እየታገልን ያለ ነው በጠላት ቀጠና ውስጥ ነው። ያ የጠላት ቀጠና ደግሞ የጠላት የቴክኖሎጂ አቅምና ብቃት ነው። ነገሮችን አቀናብሮ የመልቀቅ ብቃት፣ ነገሮችን አንዱን ካዱ አዳቅሎ ትክክለኛ ድምፅ አስመስሎ የማውጣት ብቃት፣ ነገሮቹን እውነትም ደግሞ ከሆኑ ከተደረጉ ደግሞ ቀርጾ አስተካክሎ አይቶ የሁሉንም ድምፅ ለክቶ መጥኖ በዚህ ካወጥቶም ደግሞ እርስ በርስ እንድንጣላና እርስ በርስ እንድንገፋፋ በሚያደርግ መልኩ የማቅረብ ብቃት አለ። ያለንበት የትግል እውነታ የሚያሳየው ሄደ ነው። ስለዚህ ምን እናድርግ? በዚህ ጊዜ ማድረግ ያለብን ነገር ምንድን ነው? ከብልጽግና የሚመጣ እያንዳንዱ ነገር በሙሉ አንዳችም ለአማራ ሕዝብ የሚፈይደው ጥቅም እንደሌለ አውቀን በራችንን መዝጋት ብቻ ነው የሚያዋጣው። እሱ ብቻ ነው። ከዛ ውጭ ያለው ነገር ድምፁ እንደዚህ ነው፣ ድምፁ እከሌ ነው፣ እከሌ እንዲህ ያደረገ ነው ምናምን ብንል በብልጽግና ወጥመድ ውስጥ ሰተት ብለን ከመግባት የዘለለ የምናገኘው ትርፍ የለም። ወንድሞቻችን እርስ በርስ እንዳይወያዩ፣ እርስ በርስ እንዳይነጋገሩ፣ አንዱ የአንዱ ጠላት ሆኖ እንዲታይ የብልጽግናን የድምፅ ቅንብርና የቴክኖሎጂ ውጤት የሆነ ነገር እንደ ሰበብ አድርገን ማቅረብ የለብንም። ብዙ ነገር ብዙ ነገር ሊባባሉ ይችላሉ። ተባብለውም ሊሆን ይችላል። አለ ይሁን ይባባሉ እና ምን ይፈጠር? ትግሉ ይቁም? ትግሉ ይቅር በዚህ ምክንያት ለዛውም ደግሞ ከጠላት በተሰጠን እንትን እንደሱ አይደለም መሆን ያለበት። መሆን ያለበት ወንድሞቻችን የጠላት ፕሮፓጋንዳ ሰለባ እንዳይሆኑ ደግሞ ደጋግሞ ማሳወቅ፣ ማስተማር፣ ማስረዳት፣ ማገዝ ያስፈልጋል። የሚያዋጣውና የሚሻለው ይሄኛው መንገድ ብቻ ነው። ከዚህ ውጭ ያለው መንገድ ወደ ብልጽግና የጥፋት ጎዳና በራስ ጊዜ ሰተት ብሎ ገብቶ መዋረድ እና የሕዝብን ትግል ለዘመናት በማይነሳበት መልኩ እንዲጠፋና እንዲደቅ ማድረግ ነው የሚሆነው። የህሉና ትግሉ ተኮላሽቶ እንዲቀር የማድረግ እርስ በርሳችን እንድንጠፋፋ የማድረግ ስራ ነው ሊሆን የሚችለውና የእሱ ሰለባ እንዳንሆን በጥንቃቄ ነገሮችን መመልከት ማየት መመዘን ያስፈልጋል። ሁሉም ነገር ጠላት የሰጠን ነገር ዛሬ ለእኛ የጠቀመ ከመሰለን ወይም ደግሞ እኛ የማንደግፈውን ፋኖ ገበዳ ያወጣ ከመሰለን አውጥተን ለአደባባይ ብናሰጠው፣ ዞሮ ዞሮ ግን ምንጎዳው የአማራን ትግል ነው። ዞሮ ዞሮ ኢሜጁ የሚበላሸው የአማራው ትግል ኢሜጅ ነው። ስለዚህ እርስ በርሳቸው በወንድሞቻችን መካከል ያለው ልዩነት በራሱ መንገድ የሚፈታበትን መንገድ መፈለግ እርስ በርስ ሲነጋገሩ አጥፊው ማን እንደሆነ አጥፊው ማን እንዳልሆነ ማን የት ጋር እንደቆመ ለይተው ያውቁታል። ያን ጊዜ እነሱ ወጥተው ለሕዝብ ይሄ ግለሰብ እንደዚህ እንደዚህ ያደረገ ነው፣ ይሄ አደረጃጀት እንዲህ እንዲህ እንዲህ ያደረገ ነው ሲሉ ያን አደረጃጀት ወይም ደግሞ ያን ግለሰብ ወይም ደግሞ ሌላውን ኃይል በምን መልኩ ነው መስተካከል ያለበት የሚለው ተነጋግረው ከነመፍትሄው ችግሩንም ከነመፍትሄው ይዘው የሚመጡበትን ፕላትፎርም ማመቻቸት እሱን እንዲያደርጉ ማገዝ ነው እንጂ የሚያስፈልገው እንዲሁ ዝም ብለን የጠላትን ፕሮፓጋንዳ እና የጠላት ከዛም ከዚህ ማዳቅሎ አቀነባብሮ ለራሱ በሚመች መልኩ የላከልንን የለቀቀልንን ድምፅ ይዘን የምንሮጥ ከሆነ ትግሉን እየጎዳነው ነው እንጂ እየጠቀምነው አይደለም። ዛሬ እኛ አንደግፈው ደግፈው የሚመስለንን የፋኖ ቡድን ያጋለጥን ቢመስለን እንኳን ዞሮ ዞሮ የምናጋልጠው ግን የአማራን ትግል ዞሮ ዞሮ ግን ለጥቃት ያጋለጥ ነው የአማራውን የራሱን ትግል መሆኑን ግን ልብ ብሎ መመልከትና ማየት እጅግ በጣም ያስፈልጋል ብዬ አስባለሁ። እንግዲህ ለሁላችንም ልቦና ይስጠን ማለት እፈልጋለሁ። አመሰግናለሁ።